በጣም በተለይ ለዛሬው ቀን በቃ ውብዬንም ይቅርታ የምጠይቅበት ነው፣ ሰላም የሚወርድበት ዛሬ እጅግ በጣም ደስ የሚል ቀን ነው። ወደ ቤት ልመለስ ነው። ልጄን ድጋሚ ላቅፋት ነው። ልጄንም በቃ በድጋሚ ባባይንም ደስ ብሎ ላየው ነው። በጣም ደስ ብሎኛል። እናቴ መታ ብዙ ነገሮችን ያስተካከለች ነው። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ እንደው ዘንድሮስ ያገባም ያላገማ አይኔ የሌላት አይኔ የላቸው አይኔ የወጣቸው ሆዳን እንደዚህ ሆኖ እየመጣ እንደገና እሷ ደሞ ልትጨመርበትና እሷ ልትወልድ እሷ ምድጉዝ ልትሆን ቤቱን እሷ ልትወርስ፣ እንግዲህ ሴቶም አይኔ የላቸውም። ናሆን እንግዲህ ናሆ በዚህ በፊት በጣም ጥሩ ልጅ ነበር፣ ግን ተበላሽቷል። 90 የተበላሽው መቼ መሰላቸው? በ97 ጀምሮ ማለት ነው። አዎ በዘጠና ሰባት ጀምሮ እስከ ዘጠና ስምንት ድረስ ተበላሽቷል ናሆ ማለት ነው። ምንም ተበላሽቷል፣ እውነት እሱም ሴቶች ያደረገው ነገር፣ አንዳንድ ሰው እያደረገው ነገር ላድርግ እያለ ተበላሽቷል ማለት ነው። ምክንያቱም ናሆ በፊት እንደዚህ አይነት ልጅ አልነበረም፣ በጣም ጥሩ ልጅ ነበረ። እንደ የሌላዎቹ እየተቆጣ ሌላዎቹ እንትን እያለ ነበረ አሁን ግን እራሱ ተበላሽቷል ማለት ነው። ተበላሽቷል እኔም ወጣት ልሁን እንደ አዲስ እንደገና ሌላ ሴት ልጀምር፣ በአዲስ እንደገና ህይወት ልጀምር፣ አዲስ ህይወት ላይ ልምራ ያለ ነው ይሄ ነገር። ግን አያዋጣህም ማለት ነው። ያው ቤተሰብህ፣ እናትህ ማዘርህን እድሜ ጤና ይስጣቸው፣ አባትህም እንግዲህ እህቶችህም፣ ወንድሞችህም፣ ወንድምህም፣ እህትህም እድሜ ጤና ሲጀመር ደግሞ እንኳን ደስ አለ። ሚስትህም እንግዲህ የሁለተኛ ሴት ልጅ ወልዳለች። መጀመሪያ ወንድ ወልዳ ነበር። አሁን ሁለተኛ ሴት ወልዳለች። ስትወልድ ራሱ የሚያሳዝን ነገር አልነበረም ማለት ነው። አንቻለም ማየት መግባትም፣ አንቻለም ማየትም፣ አንቻለም አንተፈቀደለትም ማለት ነው። ምክንያቱም በጥል ነበሩ። እንግዲህ ብዙ ነገር ነበር የደረሰባቸው። እንግዲህ ውቤም አለ ከነሱ ጋር። ዛሬ ማን ቢነው ጥሩ ነው ትላላችሁ? የውቤ እናት ራሷ አሉ ማለት ነው። ለማስታረቅ እንግዲህ ተሰብስበዋል። እንግዲህ ተሰብስቦ እንትና መጀመሪያ እንግዲህ የናሆ እናት መጥታ ነበረ። ተትናንት ወዳይ ናሆና ልጃቸው ትንሽ አንዱ ወንድሙ የናሆ ወንድም የህፃን ልጅ ይዞ ልብስ ይዞ ራስ መረቃት እንግዲህ ቅቤ ምናምን ሁሉም ስትቀባ አይታችሁ ራስ ይቀባዋት ማለት ነው። እንግዲህ ናሆ ቤት አይገባም ነበረ። አንድ ቀን ብቻ በስንት መከራ ወልዳ በመጣች በሶስት ቀኑ ነው በሁለት ቀኑ ነው ልጄን ልይ ብሎ ሲመጣ አታላስ ጠጋ ማለችው። እሱንም በቃ ልጁን ብሎ ልጁን ትንሽ ይዛ አይቶ ውጣ አለችው። አምስት ደቂቃ ቁጭ ብሎ ልጁ ነች። በአምስት ደቂቃው አሁን እናትዬው እንግዲህ የውቤ እናት የውቤም እናት የናሆም እናት ውቤም እንግዲህ ተሰብስቦ ለመታረቅ ለመታረቅ የሞከረው ያለ እንግዲህ ቅር በይኝ ያለ ውብዬ ደግሞ አሁን የምታረቀው ያሳለፉት ጊዜ ሳስበው በጣም የሚለው ብላ ስትል አ አጎዲሲሻለው በጣም የጎዳች በጣም አዎ፣ ወንድ እናንተ እኮ የማላሳቸው ቅቤ እኮ ናቸው፣ ወላሂ ቅቤ። ውብዬ ምን ምን የሰው ያላት ክብር ከሞያዋ የአንተ ያለ ሰያሰያቷ የአንተ ያለ አጠባበቋ እኛ ያየናት አይደለም፣ እንደ ቤተሰብ ያላት ክብር ያየናት አይደለም። እንደ ምናምን ሰዋት ነው። ጊዜ ላይ ሌላ ሴት ሄደህ እንደ ምንድን ነው እንረ በሰው ሁለት ሁለት ወልደው አንድ ወልደው ሁለት ከወለደ በኋላ እሺ ቆንጠን ብለው ሰከን ብለው ምንድን ነው እንትን ቢለው አይቀመጥም። እናንተ ምንድን ነው እንደዚህ የሚያንገበግባችሁ ማለት ነው እንደዚህ የሚያረጋችሁ ማለት ነው። እና አሁን የሌለብህ ነገር ልጅቷን እንዲህ የምታረጋት የምታስለቅሳት ማለት ነው። እንዲህ ምንድን ናቸው እናተ። ከዛ እንግዲህ የውብዬም እናት የእኔ እናት የውብዬ እናት በማየቴ እኔ በጣም ደስ ብሎኛል፣ እውነት በጣም ደስ ብሎኛል። የእኔ እናት ማለት ነው። እና እሳቸው መጡ። የሁለት ያንደኛ ጊዜ መጨረሻ ጊዜ ቅርበዩ አሏት። ሌላ ጊዜ አይለም ደውም በቃ ቅርበዩ አላት። እግሱ መግሯ ላይ ተወደቀ። እናትዮም በቃ ተቆጡት፣ ብዙ ነገር ያሉት። ማን ይመጣል ውሽማዋ፣ ውሽማዋ ውሽማዋ የመጣች እኔ እዛ በሞትና በስንት መከራ ያለው እናንተ ታስታርቃላችሁ ብላ አትመጣም

ገማያ አንገት ላይ ነበረ ድሮም ና ማለት ነው ያን ብሩ የሷ አስሮላት ነበረ የውሽማዋ ማለት ነው አሁን በናሆ ላይ በውብዬ ላይ የምትደረበው ልጅ ላይ ነው እንካ መልስልኝ አለችው እሺ ብሬን ስጭኝና ሂጂ አይላትም አይ ቅሌት አይ ውርደት እውነት ብሬን ስጭኝና ሂጂ አላት ብሩን እንግዲህ እንደ ፈተው እንደሰጣት አምጥታ አስራ አለት አንገቱ ላይ አልወጣም አለች እናትየው ውጪ አሏት አልወጣም ድብድብ ውጭ! ምን ልታረጊ ይመጣሽ! እነዚህ ህጻናቶች ሁለት ልጆች፣ አያሳዝን ሹሜ? የሁለት ልጆች እናት ኮናት። በእነሱ ላይ እንዴት ትዳረቢ? ይመጣሽ! እኔ ስንት ዋጋ ከፍ እያለው እቀመጣለሁ አትልም? አይነ ደረቅ አይና፣ ውጪ ማለት ነው። ጉድ ኮኖ ዘንድሮስ። የመጣ የመጣ ኩንትኖች ወፎች ናቸው ምንድን ናቸው እነዚህ? አዳ ብስሚላ፣ እናንተ አረ ስርዓት ያዙ፣ እውነት ስርዓት ያዙ። አረ ተው ተው ተው፣ ወደፊት የሚወጣ ትውልድ ልጆች አታስተምሩ። እንደዚህ አይነት ነገር ህጻናቶች፣ እንደዚህ አይነት ነገር አታስተምሯቸው። አረ ተው፣ አረ አረ፣ እንደ ተዳራችሁ እንዳገባችሁ ተከባብራችሁ ኑሮ አለ። በዛ ተፋቱና አግቡ። ሳትፈቱ ላይ በላይ እንትን እየተደበቃችሁ እንደዚህ አይነት ነገር አታድርጉ። ነውሩ ነው፣ በእውነት ነውሩ ነው። ትንሽ እንኳን ትንሽ ትንሽ ይከብዳችሁ አይከብዳችሁ? ትንሽ በስም ላይ ትንሽ ይከብዳል። ወላሂ ለማመን ራሱ ይከብዳል ማለት ነው። እና በጣም ነው እ እየተናደድኩት ማለት ነው በዚህ አይነት ነገር ማለት ነው። እንዴት ነው ሚስቱ ሁለት ልጆች ወልዳ እንዚና ኸው። እንዴት የሌለብህን ነገር እንደዚህ አይነት ነገር ታመጣለህ ማለት ነው። አንተ በአንተ ቤት አሁን ወጣት ወጣት መሆንህ ነው አለ። ወጣት ወጣት ነህ። ግን በቃ ሁለቱን ልጆች ወልዳ ከእንግዲህ እርጅና ቤት ቁጭ ብለን መከበርና መከባበር አለብህ ማለት ነው። ምሽ ላዚም ተሴት ልጅ ተጎትተህ መጥተው ሚስትህን እንዲ ታሰቃያታለ እንዲ ታረጋታለ። ረበና ስን ትንሽ አይከብዳችሁም? እንዲ እንዲ ይህ እንግዲህ ውቤ ማለ ውቤ አይተናል። እንግዲህ ውቤ ደግሞ ተውብዬ ጋር ነው ያለው ነገር ማለት ነው። እንግዲህ ለውብዬ እያላረገችው ነገር የለም አይታችኋል። የተሞሸረችበት የተነሳችው ፎቶ ሁሉም በክብሪት ታቃጥላለች። እንዳለ አቃጥላ ሰብስባለች። የሷ ቤት ገብታችሁ ቪዲዮን ብታዩ እንግዲህ ብዙ ነገር ታያላችሁ። እንዳለ የተነሱት ፎቶ በቤሎ በምን የተነሱት የሙሽራነቷ ጊዜ የተነሱት አርባ ሁሉም እንዳለ በጋዝ አቃጥላለች እንዳለ ማለት ነው። እለምን ምክንያቱም አናዷታል። እሱም እንደዚህ አኪም ቤት ገብቶ ነበረ እስር ቤትም ገብቶ ነበር። በብዙ ነገር ደርሶባቸዋል እንግዲህ በብዙ ነገር ማለት ነው። በብዙ ፈተና ነው። አሁን የታረቁት ማለት ነው። ያ ያ ሁሉም አሳልፎ ማለት ነው እና አሁን በስንት መከራ በስንት በስንት መከራ እንግዲህ ዛሬ ቤቱ መጣዝ። ልጁን እንግዲህ ልጄ ላቅፍ ነው ደስ ብሎኛል። እናቴን እንግዲህ አስተካክላልኝ እናቴ በቶሎ ብላ መጣ ነው የውብዬ እንግዲህ አስተካከለች እናት። እንግዲህ ታውቃላችሁ እንዴት እንደዚህ አይነት ብላ ማለት ነው። እንግዲህ አስተካክላ ልጇን ደወለች እና መጣ ማለት ነው። እንግዲህ አይታቸው የተፈጠረው ነገር ቪዲዮ ማለት ነው። እኔ እስከ መጨረሻው ነው ያየሁት። በጣም የሚገርም ነገር ነበረ፣ በናሆ የማይጠበቅ ነገር ነበረ። እንደዚህ አይነት ነገር ደግሞ ሁለተኛ ደግሞ እንደዚህ አይነት ነገር እንግዲህ ይሰራል ብዬ አላስብም፣ ምክንያቱም በጣም በጣም ትምህርት ሆኖታልም በጣም እንትን ብሎታል አይቶታል ማለት ነው። አይቶታ ምን አይነት ውጪ ምን አይነት ነገር ደስታ ይኑር፣ ምን አይነት ፍቅር ይኑር፣ ምሽ አይነት ጥላ ይኑር፣ አይቶታል ማለት ነው። ከእንግዲህ እንግዲህ ውብዬ እንዲያረጋታል ብዬ አላምንም። እንግዲህ ውብዬ በጣም ጎበዝ ቻይ ጀግና የሰው አክባሪ የሱ ቤተሰብ ሁሉም መረቋታን ማለት ነው አባቱ ራሱ በጣም ነው መረቋት እናቱ እና እህቶቹ እህቱ ወንድሙ በጣም ነው የሚወደዋት ማለት ነው እንግዲህ በጣም ብቻ አልহামዱሊላ ማለት ነው እንግዲህ ዛሬ ታርቀዋል ደስ ይላል በመታረቃችሁ በጣም ነው ደስ የሚለው ግን አንቺ በባል እና ሚስት መጥታችሁ ገብታችሁ መጨረሻ ላይ አንወጣም ወጣን ቤቱን እንቀመጣለን ለምትሉ ሴቶች ግን ተጠንቀቁ ማለት ነው። እንደዚህ አይነት ነገር ተጠንቀቁ። አቱም አያዋጣም። እንደዚህ አይነት እና ባል እና ሚስት አስፈታችሁ እኛ እንኖራለን እኛ እንኖርበታለን እነሱ በቃ እርግዘዋል ወልደዋል። ልጆቻቸውን ይዛ ትቀመጥ፣ እኛ በአዲስ መገን ነገን እንገባለን ብላችሁ የምትመጡ ሴቶች ቂጣችሁ ውስጥ ስቦንጅ ከታችሁ ቂጣችሁ ላይ ማለት ነው እንዲወፍር ስቦንጅ ከተታችሁ ተው ተው፣ ፊታችሁን ያስነፈሳችሁ እንደዚህ በየሆቴሉ ልብሱን እየጠለባችሁ የጠለባችሁ ገንዘባችሁ እየጨረሳችሁ፣ ተው ጉልበታችሁ በላይ እየለበሳችሁ ሰውን እንደዚህ ባለ ትዳር፣ ሴቶችን እንዲህ አታደርጉ። ወንድ ልጅ ነው ይሳሳታል። ብዙ ነገር ማለት ነው። ወንድ ልጅና ሴት ልጅ እኩል ማለት ነው። ስለዚህ መጠንቀቅ አለባቸሁ። ተዚህ እንደዚህ አይነት የምታደርጉት ሴቶች፣ እንደዚህ አይነት ድርጊቶች የምታደርጉት እኛ ብሉክ ነው የምናደርጋቸው። አዎ ብሉክ እናደርጋቸዋለን። እና ቤተሰብ የዛሬ ቪዲዮን ይሄን ይመስላል። እንግዲህ በአዲስ እንደመጣ ሁላችሁ አይታችኋል ማለት ነው። እናንተም ሼር ላይክ ያደረጋችሁ እንግዲህ ለብዙ ሰዋ አድርሱልኝ ማለት ነው። ለውዬ ና ለናሆ አድርሱልኝ ማለት ነው። እኔ ደግሞ እናንተ ከልብ ነው ማመሰግናችሁ ማለት ነው። እና በቀጣይ ደግሞ እስከ ስንገናኝ ድረስ መልካም ጊዜም መልካም ቀን ይሁንላችሁ። ባይ ባይ ወዳጅ